መዳም ቤት የምትሰሩ እህቶች የባካችሁ ከዚህ ነገር ተጠንቀቁ፣ ማለት ነው። ለምን ህይወታችሁ አደጋ ላይ ይወጥቃል። በአሁኑ ሰዓት ላይ መዳሞች በጣም ነክተዋል እና ይህንን ነገር አድርጋችሁ በቀላሉ እዛ ቤት ላይ ይወጣለሁ ማለት በጣም ከባድ ነው እኔ ጭንቅላታቸው ላይ እንዴት እንደሚመጣላቸው እና ይህንን ቲቢት ይህንን ተንኮል እንዴት እንደሚያስቡት ራሱ ግራ ነው የሚገባኝ ማለት ነው። እና እባካችሁ ላይክ፣ ሼር አድርጉት ቪዲዮውንም እስከ መጨረሻው አዩትና አዳምጡት። ማለት ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። አሰላሙ አሌይኩም ወራህመቱላይ በረካቱ። ድ ቤተሰቦች እንዲናች ሰላም ናችሁ? ይጋውል ሰላም ነው አላ ስበኖ ታላ በያላችሁ በ ሰላማችሁን ይህብዛልኝ። ሀገራችንም ሰላም አድርግልን። ያልኩኝ ክርስቲያን ወገኖችም ሰላም ብያለው። ሀባይቢ ዛሬ ጅላቸው የመጣሁት ጉድ ፊት ለፊታችሁ ላይ እንደምትመለከቱት መዳም ቤት ስትሰሩ እንደዚህ አይነት ቶንኮላ ትስሩ ማለት ነው። ያላችሁን እንኳን በአሁኑ ሰዓት ላይ ወላሂ እንኳን የሰው ጨምረንበት አይደለም፣ የራሳችን እንኳን የሰራናቸው የሰራ ነው ብር እንኳን በረካቷል። ማነው እንኳን የሰው ተጨምሮበት እና የሰው ነገር ስትጨምሩበት ያላችሁ ገንዘብ ይዞባቸው ነው መሄደው ማለት ነው። እና እኔ እኮ የሚገርመኝ ነገር እንደዚህ አይነት ተንኮል እንዴት ነው ከጭንቅላታችሁ ላይ የሚመጣላችሁ? እንደዚህ አይነት ነገር የምታደርጉ ሁሉም እያልኩ አይደለም። አስቡት እንግዲህ፣ የመዳሟን ወርቅ እንዳለ አስቡት ክሬም ላይ ማለት ነው ክሬሙን እንዴት አድርጋ እንዴት እንዴት አድርጋ እዛ ላይ እንደተጨመረችው ደግሞ የመዳሞቹም ደግሞ ተንኮል እንዴት ይህንን ነገር ታደርጋለች ብሎ አስበው ይህንን ነገር ፍተሻይ እንዳደረጉ ራሱ ግራ ነው የገባኝ ማለት ነው እኔ እንኳን እንደዚህ ላደርግ አደለም እንዴት መጣላችሁ ለራሴ ግራ ነው የገባኝ ማለት ነው እንዴት ነው ጭንቅላታቸው ላይ የመጣው እንዴት እንደዚህ ልታስብ ቻለች እንዴትስ ክሬም ውስጥ ይህንን ነገር ልትጨምር ቻለች የሚለው ነገር ጭንቅላቴ ላይ በጣም የሆነ በቃ እንደ ህልም ነው የሚሆንብኝ ማለት ነው። እና በጣም ነው ግራ የሚገባው። እባካቸው እህቶቼ፣ እኛ ሰርተን ለመለወጥ ነው የመጣነው። የመጣንበትን ስራ ሰርተን በምንችለው አቅማችን የሰራነውን ነገር ነው በሰላም ይዘን ወደ ሀገር መግባት ያለብን። የሰው ነገር ከተጨምረበት ደግሞ የራሳችንም ንብረት ያከስረናል ማለት ነው። እንኳን የሰው ተጨምሮበት። እና መዳሞች ደግሞ በአሁኑ ሰዓት ላይ ከፍቷል። እንኳን እናንተ እንደዚህ ሰርቋቻቸው አይደለም ብር ላለመስጠት ብለው አውቀው ሻንጣችሁ ላይ ራሱ ብር ሊጨምሩ ይችላሉ፣ የሆነ ነገር ሊጨምሩ ይችላሉ። ግን እቺ እኔ እንዴት እንደመጣላት ጭንቅላቷ እንዴት እንደሰራ ምን ያክል አዋቂ ብትሆን እንዳለ ክሬሟ ውስጥ ያጠራቀመችው እኮ እንዳለ የሴትዋ ወርቅ ነው እንዳለ ማለት ነው። አስቡት እንግዲህ የሴትዋ ወርቅ ብር ያልሰረቀችው ነገር የለም ማለት ነው እና እባካችሁ እንደዚህ አይነት በመስረቅና እንደዚህ በማድረግ ህይወታችን መቼም ቢሆን አይለወጥም። ገብቷችኋል። በሰው ሀገር ላይ እንደዚህ መዋረድ፣ እንደዚህ ማድረግ ይህንን ነገር እንኳን አውጥቶ አይደለም የሚተዋችሁ። አስቡት እንግዲህ ያስይዟችኋል፣ እስር ቤት እስከ መግባት ትደርሳላችሁ። እስር ቤት ሶስት ዓመት አራት ዓመት ትታሰራላችሁ። እንዲሁም ደግሞ የሰረቀ ሰው እጅግ ቆረጥ ይባላል። ገብቷችኋል። ስለዚህ እንደ ቀልድ አትዩት ማለት ነው። እንደዚህ አይነት ነገር ምንም አይጠቅማችሁም። እናንተን ህይወታችሁን ያበላሽባችኋል። አሁን እቺ ልጅ እንደዚህ የሰረቀችዋ ልጅ በፖሊስ ተይዛለች። እንዴት እንደምትሆን ፖሊሶች ለስንት ዓመት እንደሚያስሯቸው አስቡት እንግዲህ። ይሄ ሁሉ ብርና ይሄ ሁሉ እቃ የወጣው እዛችሁ ሰራተኛ ሻንጣ ውስጥ ነው ማለት ነው። እና መዳማ ባየችው ነገር ግራ እስከሚገባት እኔ ድምጿን አላስገባሁትም እንጂ የተናገረችውን ነገር ብትሰሙ፣ አባካችሁ ተጠንቀቁ ብላ ነው ሶሻል ሚዲያ ላይ የለቀቀችው። ይህንን አይተው ደግሞ ሌሎቹን መዳሞች እናንተ እንኳ ታማኝ ብትሆኑ ሌሎች መዳሞች ራሱ ጥርጣሬ እንዲኖርባቸው እና እናንተን እንዲፈትሹ ነው እያደረጉ ያሉት ማለት ነው። አብዛኛው ሶሻል ሚዲያ ላይ እየለቀቁ ያሉት ሰራተኞቻችሁን ሳትፈትሹ እንዳትሸኙ እያሉ ይህንን ነገር ሰምታ ራሱ እኔ ቤት ያለችዋ እንደነገርኳቸው ሁለት ፊልፒኒዎች አሉ። አንደኛዋ ከረመዳን በፊት ተሳፍራ ረመዳን ሀያ ሀያ ላይ ነው የተመለሰችው። ለረመዳን አስር ቀን ሲቀረው ነው የተመለሰችው። ሁለት ወር ቆይታ፣ ለሶስት ወር ብላ ነበረ ሄደችው። ሶስት ወር መቆየት አልቻለችም። የሀገሩ ብሯ አልቆባት፣ ከባሏ ተጣልታ፣ ባሏ ሌላ አግብቶባት ወደ ስደት ተመልሳለች ማለት ነው እና ከመሄዷዋ በፊት ግን ሻንጣዋ እንዳለ ነው የተበረበረው። ደግሞ እኮ ራሳቸው አይደለም የሚበረብሩት፣ የሚበረብረ ይሄ እንትን የተዘጋጀ ተደውሎ የሚጠራ እንትን አለ ማለት ነው። እንደ ፖሊስ ናት ሴት ናት የምትመጣው። ሁለት ናቸው አብረው የሚመጡት፣ ተባብረው እንዳለ ምን፣ አንድ አንድ ጭንቅላቱን ላይ ያለ ጭንቅላታቸው ላይ ያለው እንትን አለ አይደለ? ፀጉር፣ አንድ ፀጉር አታመልጣቸውም። እንዴት አድገው ፍትሽ እንደሚያደርጉ አታውቁም ማለት ነውና፣ እሷን ግን እንደዚህ አጥብቆ አልፈተሿትም። እንደዚህ አይነት ነገርም ታደርጋለች ብዬ አላስብም። በጣም ነበረ የምትፈራው ለምን አስር ጊዜ ሴትዋ ሻንጣሽ ላይ የሚያደርግሻል? ሻንጣሽ ላይ እንደዚህ አለ ወይ ካለ እኔ በእንትና ፖሊስን አምጥቼ የሚፈትሸው እያለች ብዙ ጊዜ ትናገር ነበር። እና እንደውም አንድ ጊዜ ፎስታን ጣፍቶ ከዚህ የልጆቹ ፎስታን ጣፍቶ ሲፈለግ ሲፈለግ ታጣ። መጨረሻ ላይ ግን ሻንጣ ሽፈተሻል ስትባል ሮጣ መጣ። እንትና እሷ ሻንጣ ውስጥ አስገብታው ነበረ መሰለኝ ከሻንጣ አውጥታ ልጅቷ እንትን ውስጥ ላይ ተገኘ ማለት ነው። ዶላብ ላይ መጀመሪያ ተፈልጎ ተፈልጎ ያልተገኘው ፎስታን መጨረሻ ላይ ግን ልጅቷ እንትን ላይ ልጅቷ ዶላብ ውስጥ ተገኘ ማለት ነው። ለምን ቶሎ ብሎ ከሻንጣቿ አውጥቶ ወደ ቦታው መለሶት ማለት ነው። ከዚህም በፊት ደግሞ ልጅቷ እንደነገርኳችሁ ሰባት ሺህ ምናምን ሰባት ሺህ ሪያል ጠፍቶብኝ ጠፍቶባት ሻንጣ እኔ ራሱ ተፈትሻለሁ ያኔ ማለት ነው እኔ መፈተሽ መፈተሽ ሳይሆን ብርሽን ይዘሽ እንጂ ሰው አምጥቼ አስፈትሻለሁ ብር ካለሽ ብርሽን ይዘሽ ሂጂ አለችኝ ከዛ እኔ ብሬን ያሉኝን ብሮችን ይዤ ወደ ሴቷ እህት ቤት ሄድኩኝ ከዛ ስንመጣ ክፍሌም ተፈትሿል እንዳለ እንትን ሙሉ በሙሉ ባይሆንም ሻንጣዎቼ ተከፋፍተው ነው ያገኘኋቸው። እኔ ምንም የሚጠረጥረኝ ነገር የለም፣ አልሐምዱሊላህ እኔ አጠገብ የሆኝ ራሱ ፈትሽ ከፈለሽ ስላት ላ አንቺ ሰራተኛዋን ይዘሽ እንጂ ሰራተኛዋ እዚህ ካለች ሲፈተሽ እንትን ላትፈልግ ስለምትችል እኔ አንቺን መፈተሽም አልፈልግም፣ ግን እሷ እንዴት እሷን እኔን ፈትሸሽ እሷን አልፈተሻትም እንዳትለኝ ነካ ነካ አድርገዋል አለች። ደስ እንዳለሽ አልኳትና ወደ ህቷ ቤት ያጣ አንደኛዋ ሰራተኛ አሰራተኛ ይዤ ሄድኩኝ። አንዷ ሰራተኛ ከነሱ በቃ ቀርታ እንዳለ ብርብር ነው ያደረጉት። ፈርፍሸዋል ማለት ነው። እና ከዛ በኋላ አልተገኘም ብሩ። ቤት የሚጠፋ የሚታወቅ ነገር የለም። መጨረሻ ላይ ግን መጨረሻ ላይ ሰውየው በየወሩ አምስት አምስት መቶ ብር እየሰጣት እስከ አራት አራት ሺ ድረስ አደረሰላት። ከዛ በኋላ ልኬት ስልክም ደግሞ ሁለት ሺ ያህል ስጦታ ሰጣት። እና አጠቃላይ ብሮ ሰዎቹ ሰጧት ማለት ነው። እና አገዟት። ለምን እኔ ብሬ የለኝም ልጆች አሉ ግን በጣም ቻብዙናላ ሁሌ ስታለቅስ እንትን ስትል ሰያያ ሰውዬው እኔ አግዝሻለሁ አለ አለት። በየወሩ አምስት ሺህ ብር አምስት መቶ ብር የሰጣት እስከ አራት አመት እስከምንሆናት ድረስ አመት ነው ሁለት ዓመት ድረስ እስከ አምስት መቶ አምስት መቶ አምስት መቶ የሰጣት በየጊዜው አራት ሺ ያልደረሰ ማለት ነው። ከዛ ደግሞ እሷ ስትሳፈር ሁለት ሺ ብር ሰጣት፣ አጠቃላይ ስድስት ሺ ማለት ነው። የጠፋባትም ተመልሶላታል ማለት ነው። እና ከባይቤ ባካችሁ የሰው እቃ ምንም አይነት ነገር የሚጠቅማችሁ ነገር የለም። እንኳን የእነሱን ሳይሰጧችሁ እንኳን ሻንጣችሁ ላይ መጨመር አይደለም ቆሻሻ ላይ ጣሉ ተብላችሁ የተሰጣችሁን ነገር እናንተ ስለምትፈልጉት እና እነሱ ሳያውቁ ሻንጣችሁ ላይ። አንድ ጊዜ አንዲት ሴቴ ነግረኛለች። እዚሁ የመዳምን ልብስ አትልበሱ፣ የመዳም ያልሰጣቻችሁ ነገር ሻንጣ ላይ አትጨምሩ ብዬ ቪዲዮ በሰራሁት ላይ አንዲት ሴቴ ምናቶችኝ መሰላችሁ? እኔ አዲስ ነበር የመጣሁት፣ በባህር ነበር የመጣሁት፣ እሷ ቤት ነው የገባሁት። አረብኛም አላቀም ነበረና ከዛ ፀጉር የሚነሸፉበት ወይም ደግሞ ገላ የሚነሸፉበት ፎጣ ቆሻሻ ላይ ጣዩ ብላ የራሳቸው ፎጣ የማትፈልገውን ቆሻሻ ላይ ጣይ ብላ ስትለይ፣ ቆሻሻ ላይ ከምጥለው ለእኔ የፀጉሬን እንትን የምነሸፍበት ወይም ደግሞ ፀጉሬን ማደርቅበት ነገር ስለሌለኝ ስጪኝ ለማለት ከብዶኝ፣ እሷ ዝባሌ ላይ ጣዩ ያለችኝ ፎጣ አጥቤ እኔ መጠቀም ጀመርኩኝ አለች። ከዛ አንድ ቀን የሆነ ነገር ፈልጋ ከፊሌ ላይ መታ፣ እኔ ተጠቅሜ እንትን ዶላ ብላይ ሰቀየዋለሁ አለች። ከዛ ይሄ ፎጣ ከየት መጣ አለችኝ አለች። ከዛ አንቺ እንደዚህ እንደዚህ ዙባላ ላይ ጣይ ብለሽኝ ነው እና እኔ ደግሞ ስለምፈልገው የሚያነሳው ስለት ማን ሰጠሽ አለችኝ የለመጠችኝ አለች። ነው ከመሬት እንዳትነሳ። ከዛ ደንግጬ ወስጄ ፊቷ ላይ ነው የወረወርኩባት። እና አረቦች ያልሰጡ ነገር ሻንጣ ላይ መጨመር አይፈልጉም እንኳን እኔ የአንድ ቀን ነግሬያቸኋለሁ። ራሷ የሰጠችኝ ጃኬት የተቀደደም አለ፣ በአንድ በኩል ተቀደዋለ። የብርድ ጊዜ ተቃላቸው በጣም ነበረ የሚበርደው። እኔ ጃኬት አልነበረኝም፣ አንድ ጃኬት ነበረችኝ። እሷን በቃ እንትና አንዴ ለብሼ ከዛ ነገው እንደገና በየቀኑ ማጠቡ ስለከበደኝ ከዛ ብርድ ነበር እና ዶላ ቧን እንትን ስታጸዳ የብርድ ልብስ ለመግዛት ዶላቧ እንዳለ አውላ አውላ ዕቃ ሰጠችኝ። ለኔ ማለ ብዙ ዕቃ ሰጠችኝ፣ ብዙ ልብስ፣ ዕቃ ሳይሆን ልብስ፣ የልጆች ልብስ ምናምን ሰጠችኝ እና በዛ በሰጠችኝ ውስጥ ደግሞ አንድ ጃኬት ነበረበት ማለት ነው። ያንን ጃኬት ከዛ ውሰጅ ዋለች፣ ይህንን ለብድሽ ሆነሻል ውሰጅ ዋለች። እሺ ብዬ ያኔ ለካ ስታየው ቆሽሸዋል፣ በዛ ላይ ደግሞ ሴቷ ምናምን ምግብ ምናምን ስትሰራ ቆሽሸዋለች እንዳለ የምግብ አጂና ምናምን ይነካክቶታል የሆነ በ ውር ስምስም ብሏል። የሆነ በቃ ስታዩ ራሱ ያስጠላል ጃኬቱ ማለት ነው። በአንድ በኩል ደግሞ ተቀዷል፣ ዚፑ ራሱ ተበላሽቷል። ከዛ እኔ ደግሞ ስትሰጠኝ እሺ ብዬ ለብርድ ሆነ አላልኳት ና አጥቤ ሳጥባው አዲስ ሆነ ገብቷቸዋል። ቆሻሻው ሲሄድ አዲስ ሆነ ማለት ነው። ከዛ ጥብ አድርጌ የተቀደደውን ቦታ ሳፍቼ እንዳይታይ አድርጌ ሳፍቼ ከዛ ዚፑንም መስተካክዬ ከዛ የሆነ ቀን ላይ እንትን የኔ የኔ የለብስ ኩት ራሴ ጃኬት ስለ ቆሸሸትቸው እሷ የሰጠችኝ ጃኬት ለብሽ የወረድኩኝ ማለት ነው። ተመጣሹ አለች። እንዴት ነው ኪ ተመጣሹ የምትኝ? እኮ አንድ ቀን ራሽ ሰደርለን ወይ በዶዳብሽ ላይ ያወጣሽ ሆነ ነቃ ከበሰጠችኝ ልብሶች ላይ ነው ያገኘሁት። አንቺ ራስሽን ውሰጂ ያልሽኝ ያኔ ቆሽሾ ነበር። አሁን ግን አጥቤ ዚፑን አስተካክዬ ሰፍቼ እንደዚህ ሆነ አማረበት፣ ስላል አይ እኔ አልሰጣውሽም አለችኝ። ወላሂ ላዝም ግግም ምን ያለችው እኔ አልሰጣውም አለች። እንዴት ነው አልሰጣሹም የምትይው? ለምንድን ነው እንደዛ የምትይው? ከፈለግሽ የወሰጣሽኝ እቃዎችን ውስች ሳይሻለሁ እና እንደዛ አትበይ። እኔ እንደዛ አይነት ነገር አልወድም። እኔ እንኳን ያንቺ እቃ አይደለም እኔ የራሴ እቃ እንኳን የምለብስበት ጊዜ አጥቻለሁ። አሁንም ይህንን ለብሼ የወረድኩት እኔ የራሴ ጃኬት ቤት አለ ግን እዚህ ያመጣ ወደ አንድ ስለሆነብኝ እንጂ ያንቺ ነገር ምን ያደርግልኛ አላልኩና፣ ተቆጣው ማንን ያልሰጣሁሽም አለች፣ ግግም አለች። ከዛ ወላ ላዚ ወዳው ነው በቃ ወዳው ነው። አውልቄ ሌላ ልብስ ቀይሬ አውልቄ ልቄ ፊቷ ላይ ወረወርኩት ማለት ነው። ከዛ በኋላ ላትቆጭ ውሰጂው በቃ ውሰጂዋት፣ እኔ አልፈልገውም አልኳት። እንኳን የሰጣሽኝ ልብስ ራሱ ከፈለግሽ ክፍል ሄደሽ መውሰድ ትችላለሽ እኔ የሰጠሽኝ አሁን የሆነ ልብስ እንኳን አንቺ የሰጠሽኝ ልብስ ለብሼ ቦር አትስጣውን ብለች ልትዋሽኝ ትችያለሽ። እና ነይና ክፍሌ ከፈለግሽ ክፍሌ ነይና የስጠሽኝ እቃ መስማት የማያትቻለሽ አልኳት። ጫማ ምናምን የወንዶች ጫማ ሰውዬው አልፈ አይ የማይፈልጋቸውን እቃዎች ሰታኝ ነበረ። ከዛ በኋላ በጣም የተናደድኩት ከዛ በኋላ እንትን የሰጠችኝ እቃ እራሱ እርግጠኛ ነሽ ወይ ብንም እላት ማለት ነው። ከዚህ በፊት የሆነ ጠገም ሰሃን ሰታኝ ነበረ ምግብ እንትን አሁን ለምሳሌ ቡፌ የሚሰራበት ሳህን አለ፣ አደለ የሆነ ልክ ነው። የሆነ በቃ ለሶስት ሰው ለአራት ሰው የሚሆን አንድ ላይ ጠገም ከትንሽ እስከ ትልቅ አምስት አባ ውሰጅ ዋለችኝ ማለት ነው። ከዛ እኔ እርግጠኛ ካለውሽ እንዳሰጭኝ እኔ ከዚህ በፊትም ጃኬቱን ሰጥተሽኝ፣ መጨረሻ ላይ ግን አልሰጣውሽም ብለሻል እና ቃል ሽን የምትቀያይሪ ከሆነ እኔ መውሰድ አልፈልግም አልኳት። አይ እኔ አልፈልገውም፣ ከፈለግሽ ኪስ ላይ ጨምረሽ እንትን እንደውም እንደዛ ካልሽ ክፍልሽ ውሰሽ አስቀምጪ። አሁን እኔ እያየሁ ኪስ ላይ ጨምረሽ ክፍል ውሰጂ እና በኋላ ላይ እንዲ ዶላብ ላይ ካለ ልረሳ እችላለሁ አለች ሽ፣ ብዬ ከላስ ወሰድኩት ማለት ነው እና በጣም ከባድ ናቸው አረቦች። ያልተናገሩትን ነገር ይረሳለሁ። ባይበላ ይጠብቃችሁ። ቪዲዮ ላይክ ሼር ማድረጋችሁን አትርሱ። አመሰግናለሁ።